ሰላም ሰላም ወገኖቼ እንደምን አላችሁ? ደና ናችሁ? እግዚአብሔር ስሙ የተመሰገነ ይሁን። በጣም ደና ነኝ። እናንተም በያላችሁበት ደና እንደሆናችሁ የእግዚአብሔር ምረት ቸርነት፣ በጎነት ሰላም እንደበዛላችሁ እምነቴና ጸሎቴ ነው። እንዴት ናችሁ? ደና ናችሁ? አሁን ወክ እያደረኩኝ እዚህ ትንሽ ወዲያና ወዲህ እያልቁ የኦርቶዶክስ ኦርቶዶክስ ወጣቶች በመጽሐፍ ቅዱስ ላይ በእምነት ስለ መዳን በእምነት መዳን እያሉ እምነት ብቻ ነው እምነት ብቻ ነው እያሉ ወንጌላውያንን ወይም ደግሞ መጽሐፍ ቅዱስን የሚሰብኩትን ሰዎች ይወቅሳሉ። እና የኦርቶዶክስ ወጣቶች ጊዜያችሁን አታባክኑ፣ ጌታን ፈልጉ። ሌሎችም ብትሆኑ ማንም ብትሆን ጴንጤም ብትሆን ንግድ የገባህ በእግዚአብሔር ቃል የምትነግድ የእግዚአብሔር ቃል እንዲህ ይላል፤ ሰው ዓለምን ሁሉ ቢያተርፍ ነብሱን ግን ቢያጎድል ምን ይጠቅመዋል? ሰው ዓለምን ሁሉ ቢያተርፍ፣ በዓለም ላይ እንደፈለገው ቢኖር፣ በተሰጠችው ዘመን በተሰጠችው ጊዜ በዓለም ላይ ነግሶ፣ ዓለምን ገዝቶ፣ ዓለምን ረግጦ በወርቁ በብሩ በእውቀቱ በጥበቡ በምኑ በሁለንተ ነው በዓለም ላይ ተጠቅሞ ቢያልፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ይላል ጌታ ኢየሱስ። ጌታ ኢየሱስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምንድን ነው የሚጠቅመው? ማርቆስ ሰው ቢያተርፍ ነብሱን ግን ቢያጎድል ምንድን ነው የሚጠቅመው? ማርቆስ። መሀል ላይ ስልክ ገብቶብ ነው እና ሰው ዓለምን ሁሉ ቢያተርፍ ነብሱን ግን ቢያጎድል የሚጠቅመው ነገር ምንድን ነው? ምንድን ነው የሚጠቅመው? ምክንያቱም የሰው ልጅ ሁሉ ፍርድ አለው በኃጢአት ምክንያት በበደል ምክንያት በመተላለፍ ምክንያት በአዳምና ሔዋን ኃጢአት መተላለፍ ከዛም ደግሞ እኛ ራሳችን በየጊዜ ውስጥ በምንሰራው ኃጢአትና አመፃ ምክንያት ኃጢአተኞች ሁነን በእግዚአብሔር ፊት ተገንተን በነጩ በጌታ በኢየሱስ ክርስቶስ ወንበር ቤማ ተቀምጠን ፍርድ ይገባ ዘንድ በፍርድ እንቆም ዘንድ አለንና የዳኑ ብቻ ግን በኢየሱስ የዳኑ የተለወጡ ኢየሱስን ተስፋ አድርገው ጠበቃ የነህ አንተ ለእኔ መድኃኒት የነህ ብለው ራሳቸውን ለኢየሱስ ክርስቶስ የሰጡ ያኔ ወደዛ ፍርድ አይገቡ። ለምን? ፍርዳቸውን እሱ አስቀድሞ አስወግዶላቸዋልና እርሱንን አምነው በመቀበላቸውና የእርሱን ፍርድ በመልበሳቸው የእርሱን ልብስ የጽድቅ ልብስ ማለት ይቅርታ የጽድቅ ልብስ በመልበሳቸው ምክንያት ያለምንም ሁኔታ ቀጥ ብለው ወደ መንግስተ ሰማያት ወደ እግዚአብሔር መንግስት ይገባሉ። ያለምንም ክርክር ያለምንም ውጣ ውረድ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወደ እግዚአብሔር መንግስት ወደ ቅዱሳን ማህበር ወደ ሰማዩ ኢየሩሳሌም በሰማይ ባለው በጽዮን በዛ የዘላለም ይኖሩ ዘንድ ቀጥ ብለው ይገባሉ ከፍርድ አይቀርቡም ወደ ፍርድ አይገቡም ለምን ፍርዳቸውን ኢየሱስ አስወግዶላቸዋል ስለዚህም አለ ጌታ ኢየሱስ በዚህ አመዝ በቃሌና በእኔና በቃሌ በወንጌሌ በሚያፍር በዚህ በአመፀኛ በዜማዊ ትውልድ እኔ ደግሞ በአባቴና በመላእክቴ በመላእክቴ ጋር በመጣበት ጊዜ በአባቴ ፊት እክደዋለሁ፣ አፍርበታለሁ። ስለዚህ ጌታ ኢየሱስ ክርስቶስ እንዳያፍርብን፣ ጌታ ኢየሱስ ክርስቶስ አላውቃችሁም እንዳይለን፣ ጌታ ኢየሱስ ክርስቶስ በዛን ቀን በፊቱ ቆመን ጌታ ሆይ በዚህ አላደረግንምን ድንቅ አላደረግንምን? አልመገብንምን? አላጠጣንምን? አላበላንንም? በሽታና በሽተኞችን አልፈወስንምን? ወንጌልን አልሰበክንምን? ይህንን ያንን ይህንን ሁሉ አላደረግንምን ብንል አላውቃችሁም፣ ስራችሁ ሁሉ ከንቱ ነው ይላል። ስለዚህ ክርስቶስን አምነን በጌታ በኢየሱስ ክርስቶስ ተደግፈን የእሱን ጽድቅ ለብሰን የእሱን ስራ ስራችን አድርገን ወደ በእምነት ከእምነት ወደ እምነት ከጸጋ ወደ ጸጋ ወደፊት እየገሰገስን የክርስቶስን ማዳን ልንጠባበቅ ይገባናል። ሌላ ምንም ተስፋ የለውም። የሰው ልጅ ተስፋ የለውም። የትም ይኑር አሜሪካ በለው ከፈለገው ዓለም ከሰማይ በሰማይ ይኑር ወደ ላይ ይውጣ ወደ ምድር ይውረድ፣ የትም ቦታ ላይ ይሁን ሰው ተስፋ የለውም። የሰው ልጅ ፍጹም ተስፋ የለውም። እውነተኛ ተስፋ የሆነው የእግዚአብሔር ልጅ ኢየሱስ ነውና የኢየሱስን ማዳን፣ የኢየሱስን ጽድቅ፣ የኢየሱስን ስራ፣ የኢየሱስን ትዕግሥት፣ የእግዚአብሔርን ስጦታ ወደ ጎን ቢተው አልቀበልም ቢል ለዛ ሰው ወዮለት፣ ለዛች ሴት ወዮላት። የዘላለም ዋይታ፣ ጥርስ ማፋጨት፣ እልቅሶና ዋይታ ይሆናል። ምን ልታረግ? አምስት ደቂቃ እረፍት፣ አስር ደቂቃ እረፍት ሲሰጠኝ፣ ዋይ፣ ከዚህ የሚያቃጥለኝ ከሚያነደኝ አውጣኝ፣ አምስት ደቂቃ፣ አምስት ደቂቃ የለም፣ አምስት ደቂቃ የለም፣ ሶሪ፣ ሶሪ የለም። ያን የመሰለ የከፋ ፍርድ ነው የሚጠብቀው። ብዙ ግን ይጫወታል ብዙ በሞኝነት ያ በአእምሮ ማጣት በእውቀት አለማ በእውቀት አለመታደል እንዲሁ ይከራከራል፣ እንዲሁ ይደናበራል፣ እንዲሁ ግራ ይጋባል። ግራ ተጋብቶ ሌላውንም ግራ ያጋባል። ይከራከራል፣ ይጨቃጨቃል። በሃይማኖት በምናምን ይቆማል። ሃይማኖትህ ሀያድንህም በጥበቡ ይመካል። ጥበብህ ሀያድንህም በእውቀቱ ይመካል። አውቅ ያለሁ የእግዚአብሔርን ቃል ይህንን አውቀትህ አያድንህም አያድንህም። እውነተኛ መድኃኒት ኢየሱስ ክርስቶስ ብቻ ነው። በኢየሱስ በማመን የሚገኘው በክርስቶስ በማመን የሚገኘው ጽድቅ ነው። ያ ነው አንተንን ወይም አንችን የሚያከብርሽ፣ እኛን የሚያከብረን። ለምን ክብራችን የሆነው ኢየሱስ ታርዷልና፣ ክብራችን የሆነው ኢየሱስ ሙቶልናልና። ስለዚህ በእርሱ አምነን የሌላውን ነገር ወደ ጎን እያደረግን ይህንን ዓለም ንቀን በቃሉ እየጸና በፊቱ የጸለይን በቃሉ እየጸናን ወደፊት ልንራመድ የሚለንን እየሰማን በጎቼ ድምጾቼን በጎቼ ድምጼን ይሰማሉ እንዳለው ድምፁን እየሰማን ወደፊት ልንሄድ ይገባል። የኦርቶዶክስ ከንቱነት የሚገለጽበት ቀን ይመጣል። የጴንጤ የእነዚህ ነቢያት ነን ባዮች ምናምኖች የእነሱ ከንቱነት የሚገለጥበት የካቶሊክ ምናምንቴ የሚገለጥበት ቀን ይመጣል። እግዚአብሔር በሰማይቱ ኢየሩሳሌም መብራትን አብርቶ የሚገልጥበት ምናምንቴውን ሁሉ የሚያቃጥልበትና የሚያነድበት ቀን ይመጣል። ስለዚህ ሙስሊም ሁን፣ ምንም ሁን፣ ማንም ሁን ትድን ዘንድ የሚገባህ በእግዚአብሔር ልጅ በኢየሱስ በማመን በመሆኑ ወደ እሱ እንድትመጣ በእርሱ እንድታምን እጋብዝሃለሁ። በእሱ እንድትመጡና በእሱ እንድታምኑ በእሱ እንድትደገፉ በሰማይ ሰማያት ገዥ በእግዚአብሔር ልጅ በኢየሱስ ክርስቶስ። የእሱን ስራ አታቃልሉት እንዴ! ለምንድን ነው የምታቃልሉት? የምድርን የአንድን የምድርን ነገስታት የንጉሥ ስራ ግን ማንም ያቃልለው የለም። እሱ ግን ከሰማይ ሰማያት ወርዶ ይህንን ያደረገልን እንዴት እናቃልለዋል እንዲህ አይነቱን ችላ ብንለውስ እንዴ ሊመጣ ያለውን እንዴት ነው የምናመልጠው? ስለዚህ ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ የበረከት አምላክ ነው፣ የእውነት አምላክ ነው፣ የጽድቅ አምላክ ነው። ወደ እርሱኑ፣ በእርሱ ዳኑ፣ ጽድቅን ፈልጉ። የጽድቅ ራስ የሆነው የእምነታችን ጀማሪና ፈጻሚ በሰማያት ያለፈ ሊቀ ካህናችን የእግዚአብሔር ልጅ ኢየሱስ ነው። በእርሱ እናምናለን እንድናለን። እርሱን ብንገፋው ግን እንደየናለን ይፈረድብናል ማለት ነው። የዛሬው ምክር ይሄ ነው። ደና ሁኑልኝ። ጌታ ከእናንተ ጋር ይሁን ባይ